ፕሬዝዳንት ዶናልድ ትራምፕ ኤሎን መስክ የማናገር ፍላጎት እንደሌላቸው ዋይት ሃውስ ገለጸ። የትራምፕና የመስክ ወዳጅነት የጫግሏ ጊዜ አብቅቷል። ከሳምንት በፊት በዋይት ሃውስ በተሰናዳ ስነስርዓት ትራምፕ ለመስክ ወደ ዋይት ሃውስ የምንጊዜ መግቢያ የወርቅ ቁልፍ ባስረከቡበት ሁነት እርስ በርስ ሲሞከሻሹ የነበሩት ሁለቱ ሰዎች አሁን ወደ ለየለ ጸብ ውስጥ ገብተው የቃላት ጦርነት ላይ ናቸው። በተለይ መስክ የትራምፕን ረቂቅ በጀት የመንግስትን እዳ የሚያንር በሚል በይፋ ክፉኛ መተቸቱን ተከትሎ ጸባቸው ከሮ ወደ ማህበራዊ ሚዲያ ወጥቷል። መስክ ኮንግረሱ ፕሬዚዳንት ትራምፕን ከስልጣን አንስቶ በምክትላቸው ይተካ፣ በጀታቸው አሜሪካንን በዕዳ የሚዘፍቅ ነው፣ እኔ ባላግዘው አይመረጥም ነበር የሚሉ ተከታታይ ትዊቶችን የእርሱ በሆነው ኤክስ ላይ ሲያወጣ ነበሩ። ትራምፕም በፊናቸው የራሳቸው በሆነው ትሩ ሶሻል ገጻቸው ላይ በቢሊዮን ዶላር የሚቆጠር የመንግስትን ወጪ ቀንሶ ገንዘብ ለመቆጠብ ሁነኛው መፍትሄ የኢሎን መስክን ኩባንያዎችና የአሜሪካ መንግሥት ኮንትራቶችን ማቋረጥ ነው ሲሉ ቢሊዮነሩን አስቆጥተዋል። በርካቶች የሁለቱን ሰዎች የማህበራዊ እንካ ሰላንቲያ በመተቸት እንደ አዋቂ በግል ቢያወሩ ሲሉ መክረዋል። ዛሬም ምናልባት ትራምፕ እና መስክ በስልክ ሊያወሩ እንደሚችሉ መገናኛ ብዙሃን ሲዘግቡ ውለዋል። ሆኖም ዋይት ሀውስ ፕሬዚዳንቱ መስክን የማናገር ፍላጎት እንደሌላቸው አስታውቋል። ቀዝቀዝ ቢልም ሰጣ ገባው ዛሬም ቀጥሏል። ትራምፕ ለኤቢሲ ኒውስ በሰጡት ቃለ መስክን አምሮውን የሳተ ስለ ራሱ እንኳን የማያስብ ምስኪን ብለውታል። ፖለቲከኞች በተለይም ሪፐብሊካን የሁለቱ ሰዎች ጸብ ፓርቲያቸውን ለሁለት እንዳይከፍል ፈርተዋል። እናም ሰላም እንዲያወርዱ ነው እየጠየቁ ያሉት። ትራምፕና መስክ በየራሳቸው ምንጊዜም አንደኛ የመሆን ግለኛ ስብእና ያላቸው መሆናቸውን የሚያነሱ ታዛቢዎች ጸባቸው በቀላሉ እንደማይረግብ ይናገራሉ። በዚህ ጸብ ሊጎዳ የሚችለው ግን መስክ እንደሆነ ጥርጥር የላቸውም። የመስክ ስፔስ ኤክስ ኩባንያ በመቶ ሚሊዮን ዶላር የሚያወጡ ከናሳና ሌሎች የፌዴራል መንግስቱ ተቋማ ጋር የገባቸው ኮንትራቶች በትራምፕ አንድ ፊርማ ሊገደሉ የሚችሉ በመሆናቸው ወደ ሩሲያና ዩክሬን ጦርነት ስንመጣ፣ ዩክሬን ከቀናት በፊት ሩሲያ ላይ ለፈጸመችው መጠነ ሰፊ ምስጢራዊ የድሮን ጥቃት ዛሬ ቅጣቷን ተቀብላለች። ሞስኮ ኪየቭን ጨምሮ በርካታ የዩክሬን ከተሞችን ያዳረሰ መጠነ ሰፊ የድሮንና ሚሳኤል ጥቃት ፈጽማለች። የሩሲያ መከላከያ መስሪያ ቤት ለዩክሬን የድሮን ጥቃት ምላሽ የሆነውን የዛሬውን ጥቃት ከየብስ ከባህርና ከአየር መፈጸሙን አስታውቋል። ዩክሬን 400 የድሮንና 40 ክሩዝና ባለስቲክ ሚሳይሎች ጥቃት እንደተፈጸመባት ገልጻለች። በዚህም ምክንያት የዋና ከተማዋ ኬቭ ነዋሪ ሳይተኛን ያደረው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በጋዛ ስርጥ ሐማስን የሚቃወሙ ተዋጊዎችን እያስታጠቀች መሆኑን አመኑ። ይህን የኔታንያሁን ድርጊት የተቹ የእስራኤል ፖለቲከኞች ማስታጠቁ የእስራኤል ወታደሮችን ለአደጋ የሚያጋልጥ ነው ብለዋል። ድርጊቱን ክፉኛ የተቹት የዲሞክራት ፓርቲ መሪ ያኢር ጎላን ኔታንያሁ የእስራኤልን ብሔራዊ ስጋት ነው ተደራድሮ ስምምነት ላይ ከመድረስ የታገቱ ሰላማዊ ሰዎችን አስለቅቆ ለእስራኤላውያን የደህንነት ዋስትና ከመስጠት ይልቅ አንድ ቀን የሚፈነዳ ፈንጂ እየቀበረ ነው ሲሉ ተችተዋል። ነታንያሁ ግን ይልቁንም ለእስራኤል ጦር አጋር እንደማግኘት ነው ይላሉ። አሁን ኔታንያዊ እያስታጠቁት ያለው ቡድን ያሲር አቡ ሸባብ በሚባል ሰው የሚመራ ነው። አንዳንዶች እንደ ወንጀለኛ ጋንግ የሚያዩት ይህ ቡድን ራሱን የሃማስ ተቃዋሚ አድርጎ ይወስዳል። ኔታንያሁ ራሳቸው ቢያረጋግጡም የታጣቂ ቡድኑ መሪ ዜናውን ሐሰት ብሎታል። ዛሬ የነበሩን አበይት ዓለም አቀፋዊ ጉዳዮች እነዚህ ነበሩ። ተመሳሳይ መረጃዎችን እንዲደርሳችሁ የዩቱብ ፌስቡክ፣ እና ስፖቲፋይ ገጾቻችንን ሰብስክራይብ ያድርጉ።